my way to a country that I first came to over 30 years ago as a young reporter. I knew very little about it. ጋዜጠኛው ወደ ኢትዮጵያ እየበረረ ነው። ይህ ሰው የሚረሳ ሰው አይደለም። በተለይ የኢትዮጵያ የፖለቲካ ልሂቃን በደንብ ያውቁታል። ንጉሥ ያወረዱበትን አብዮት ሲያካሂዱ እንደ ትልቅ መሳሪያ ካገለገሉ ጉዳዮች አንዱ የሆነውን ዶክመንተሪ የሰራው እሱ ነው ያንን የ1965ቱን የወሎ ረሃብ፣ ያንን ንጉሱ የልደት በዓላቸውን ከአውሮፓ በመጣ ኬክ እያከበሩ የወሎ ሕዝብ በረሃብ አለቀ ያስባለውን ያንን ደርግ ንጉሱን ከዙፋናቸው ከማንሳቱ አንድ ቀን አስቀድሞ በኢትዮጵያ ቴሌቪዥን ያሳየውን እምባ ያራጨ ቪዲዮ፣ ደም ያስለቀሰ ምስል የቀረጸው እሱ ነው ያንን የተደበቀ ረሃብ ለዓለም የገለጠ ነው የተባለለት ጋዜጠኛ በዓሉ ግርማ በኦሮማይ ላይ የዘንድሮን ችግራችንን የሚያጋልጥ ሌላ ድንቢልቢ ሳያስፈልገን አይቀርም ሲል የጻፈለት የቢቢሲው ሰው ወደ ኢትዮጵያ እየተጓዘ ነው። ጋዜጠኛው ጆናታን ድንቢልቢ ነው። ቢቢሲ ከነበሩት ደግሞም ወንድሞቹም አባቱን በሰሩበት በዚህ ተቋም ውስጥ ከነበሩ እውቅ ጋዜጠኞች አንዱ የድንቢልቢ ቤተሰብ ተብሎ የሚጠራውን የቢቢሲ ዘመን ከተቀላቀሉ ጋዜጠኞች መካከል አንዱ የሆነው ጆናታን በ1965 ዓ ም የኢትዮጵያን ድርቅና ተጎጂዎች ለዓለም በማሳየት ታሪክ ሰርቷል። ይህንን ካደረገ ከብዙ ዓመታት በኋላ ወደ ኢትዮጵያ እየተጓዘ ነው። ሌላ ረሃብ ሊያጋልጥ፣ ሌላ ድብቅ ነገር ሊያወጣ፣ ወይስ ለምን? ይህንን ጥያቄ ከመመለሱ በፊት ግን ይናገራል። ኢትዮጵያን ከዚህ በፊት ሳውቃት የምታምርና የምታስደንቅ ግን የተራበች ነበረች። ይችላል። ከተሳፈረበት ጠያራ ላይ ሳይወርድ ሰማይ ላይ ሆኖ I knew very little about it then except that it was rather mysterious. ከ30 ዓመታት በፊት ወጣት ጋዜጠኛ በሆንኩ ጊዜ ወደ ሄድኩባት ኢትዮጵያ ዛሬም እየተጓዝሁ ነው። ያኔ ስለ ኢትዮጵያ የማውቀው እጅግ ጥቂት ነገር ነበር። በአፍሪካ ውስጥ ድብቅ ውብና ድሃ ሀገር አለች እሷም ኢትዮጵያ ነች የሚለውን አውቅ ነበር። እንዲያም ሆኖ ያኔ ስመጣ የገጠመኝን ነገር ያጋጥመኛል ብዬ አልጠበኩም። አስቀያሚ ረሃብ ሺዎችን ሲቀጥፍ አየው። ሕፃናት እናቶች፣ ሰው ሲራብና ሲረግፍ ተመለከቱ። ያ ረሃብ በኢትዮጵያ ውስጥ የፖለቲካና ማኅበረሰባዊ ንቅናቄን አዋልዷል። እናት ምን ምና ስትሞት ሕፃን የሞተች እናቱ ጡት ላይ ተለጥፎ፣ ታዳጊዎች የወላጆቻቸውን አስከሬን አቅፈው ዋይ ዋይ ሲሉ የጆናታን ድምቢልቢ ካሜራ ቀርጿቸዋል። ይህንን ቪዲዮ የቀረጸው ይህ ጋዜጠኛ ከ30 ዓመታት በኋላ ኢትዮጵያ ላይ ምንግርጥ አለው? ሌላ የተደበቀ ረሃብ ፍለጋ ወይስ? የሚለውን ምክንያት ራሱ ይገልጸዋል። ያኔ ስመጣ ይላል፣ ሕይወት እንዲህ አይደለም የሚልና አካሄዱ ሞትን ለመዘገብ ሳይሆን ሕይወትን ለመክተብ መሆኑን ይጠቁማል። ይህንን ጉዳይም እጅግ ጠቃሚና አስፈላጊ ይለዋል፣ እንዲህ በማለት ለእኔ በግሌ ከዛን ጊዜ ጀምሮ ኢትዮጵያ ከልቤ የማትጠፋ ሀገር ነች። አሁን በድጋሚ እየመጣሁ ነው አንድን ጠቃሚ ነገር ለመመርመር። ይህ ጉዳይ በኢትዮጵያ ልማት ውስጥ ወሳኝ ነው። ይህ ከዚህ ቀደም የኢትዮጵያውያንን ሞት ለመዘገብ ወደ ኢትዮጵያ የተጓዘ ጋዜጠኛ በዚህ ወቅት ደግሞ ኢትዮጵያ የምሄደው አንድ ወሳኝ ነው ያለውን ደግሞም ከአገሩ ጋር አነጻጽሮ የተደመመበትን ጉዳይ ሊዘግብ መሆኑን ያብራራል። ጆናታን ወደ ኢትዮጵያ የሄደው እሱ የቀረጸውን ቪዲዮ ለሕዝብ አሳይተውና ሕዝብን አነሳስተው መንግስት የሆኑት የደርግ ሰዎች ከስልጣን ከተወገዱ ከ15 ዓመታት በኋላ እሱ ዘገባውን ሲሰራ የዩኒቨርሲቲ ተማሪ የነበሩትን መለስ ዜናዊን ለስልጣን ያበቃው ግንቦት 20 ለ15 ዓመታት ከተከበረ ማግስት በሁለተኛው ወር ነሐሴ 1998 ዓ ምት ነበር። ከዛሬ 19 ዓመታት በፊት ወደ ኋላ መሆኑ ነው። የጆናታንን ቪዲዮ ለሕዝብ አሳይተው ሥልጣን የያዙት ሰዎች ከዛሬ 34 ዓመታት በፊት በዛሬው ዕለት በውጊያ ተሸንፈው ሥልጣን ለቀዋል። ዛሬ ለቃቂዎቹም አስለቃቂዎቹም በሥልጣን ላይ የሉም። ቀኑን በማስመልከት ክርክር ሲደረግ ይስተዋላል። መታሰብ አለበት የለበትን የሚለው ውይይት በየዓመቱ የሚካሄድ ነው። ኢሳፓና የተሸናፊዎቹ ወገን ሰዎችን በብሔራቸው ምክንያት ምርር አድርገው የሚጠሉ ግንቦት ሀያ የመንግስት ለውጥ የተደረገበት ነው የሚለውንም ለመቀበል ሲቸግራቸው ይስተዋላል። የወንድማማቾች ጦርነት የተጠናቀቀበት ዕለት ነው የሚሉ ሰዎች ደግሞ በቅልቦና የተላለቅንበትን ዘመን የድል በዓል ብለን ማክበር የለብንም ይላሉ። ብልጽግና የግንቦት ሀያ በዓልን ያክብርልን ብሎ መጠየቅ ግን ትንሽ ግር የሚል ይመስላል። ብልጽግና ግንቦት ሀያን ያክብርልን ማለት ጣሊያን የአድዋ በዓልን ደግሶ ይጥራን እንደማለት ያለ ነው።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 የጆናታን ጉብኝትና ቃለመጠይቅ የኢትዮጵያውያንን ሞት ሳይሆን የኢትዮጵያውያንን ትምህርት የሚመለከት ነበር። ሰባ በመቶ ሀገራዊ በጀቷን ለጦርነት ትመድብ የነበረች ሀገር ለትምህርት ብቻ ሀያ በመቶ ጂዲፒ እንዲሸፍን የሚያደርግ ፖሊሲ ውስጥ መግባቷን ሲመለከት ከአገሩ የእንግሊዝ መንግስትም የላቀ ኢንቨስትመንት በትምህርት ላይ ሲሆን ሲያውቅ መገረሙን አልደበቅም። ከ34 ዓመታት በፊት በዛሬ ዕለት ሥልጣን የያዙትን አቶ መለስ ዜናዊን ቃለምልልስ ሲያደርግላቸውም ይህንኑ ይጠቅሳል። ከዚያ በፊት ግን የጆናታን ቪዲዮ ለሥልጣን ያበቃቸው የደርግ ሰዎች በሚመሩበት ዘመን ብቻ ሳይሆን በዚች ማንበብና መጻፍ ከጀመረች ሺህ ዓመታት ነጉደዋል በሚባልላት ኢትዮጵያ ውስጥ ትምህርት ምን ይመስል ነበር የሚለውን እንመልከት። ለዋቢነት ይህንን በምስሉ ላይ የሚታየውን የነብርሃኑ ነጋ ትምህርት ሚኒስቴር ቢሮ ውስጥ የሚገኘውን መረጃ እንመልከት እስከ ግንቦት 2983 በኢትዮጵያ ውስጥ የነበሩት ትምህርት ቤቶች ከአንደኛ እስከ 12ተኛ በጠቅላላ 4427 ብቻ ነበሩ ይለናል። በእነዚህ ትምህርት ቤቶች ውስጥ የሚማረው ተማሪ ብዛት ደግሞ 2.4 ሚሊዮን ገደማ ይሆናል ይላል ሰንጠረዡ። 11000 ተማሪዎችን የሚያስተምሩ ሁለት ዩኒቨርሲቲዎች መኖራቸውንና 2500 ተማሪዎች የሚማሩባቸው 17 የቴክኒክና ሙያ ትምህርት ተቋማትም እንደነበሩ ያስረዳል። በአጠቃላይ ኢትዮጵያ ከተፈጠረች ጀምሮ እስከ ግንቦት 2983 ድረስ ዘመናዊ ትምህርት ለማስተማር ብላይ የፈጠረቻቸው ትምህርት ተቋማት ብዛታቸው 4444 ብቻ ነበር። ጆናታን ድንቢልቢ ከአቶ መለስ ዜናዊ ጋር ቃለ ምልልስ ለማድረግ ሲሄድ እነዚህ ቁጥሮች ሊጠፉት አይችሉም። ስለ ትምህርት ብቻ ሊጠይቃቸው አስራ አምስተኛ ዓመት የስልጣን ዘመናቸው ላይ ይገኙ የነበሩትን መለስ ዜናዊ ግን የተረከቧቸውን የትምህርት ተቋማት በብዙ እጥፍ አሳድገው ለጦርነት የሚውልን በጀት ለትምህርት አውለው 34 ሺህ የአንደኛ ደረጃ ሁለት ሺህ አንድ መቶ የሁለተኛ ደረጃ ትምህርት ቤቶችን 1350 የቴክኒክና ሙያ ማሰልጠኛዎችን 40 የሚደርሱ ዩኒቨርሲቲዎችን በአጠቃላይ 38000 የትምህርት ተቋማትን ገንብተው በእነዚህ ተቋማት ውስጥ ደግሞ 27 ሚሊዮን የሚደርስ ተማሪ እንዲማር አድርገዋል ይቀምሰው ችግሮት የነበረ አርሶ አደር ልጁም እሱም ድፍት ሲሉ በካሜራ ሲቀርጽ የነበረው ጆናታን ድንብልቢ የአርሶ አደር ልጆች ትምህርት ቤቶችን አጥለቅልቀው ሲመለከት ይህ የትምህርት አብዮት ነው ሲል ጠርቶታል። ከአጠቃላይ የአገሪቱ ምርት ሀያ በመቶን የሚሸፍነው ትምህርት ነው ሲልም፣ አዲስ ዩኒቨርሲቲዎች፣ አዳዲስ ትምህርት ቤቶች በዝተዋል ይላል።

ኢትዮጵያ ትምህርት ላይ መዝመቷን አንስቶ ይህንን ማድረግ ያለውን ከባድነት አብራራ። በዚህም ትምህርት ለሁሉም የሚለውን የተባበሩት መንግስታትን አዋጅ የተከተለው ፖሊሲ እየተተገበረ መሆኑን ከገለጸ በኋላ ወደ ቤተ መንግስት ሄደ። ከዚያም ይህንን የትምህርት አብዮት የአገሪቱ ቁጥር አንድ አጀንዳ እንደሆነ ያደረጉትን ሰው ላስተዋውቃችሁ ሲል ይገልጻል። ጆናታን ቤተ መንግስት ገባ። ሁለቱ ሰዎች የአንድ ዘመን ትዝታ ማውጋትም ጀመሩ። ጠያቂው ወሎ ስለ ረሃብ ሊዘግብ በተገኘበት ወቅት ተጠያቂው የዩኒቨርሲቲ ተማሪ ነበሩ። በዩኒቨርሲቲም የፖለቲካ እንቅስቃሴው በርትቶ ነበር። መለስ ይህንን ሲያነሱ ጆናታን አስታውሳለሁ እያለ ይደመጣል። ሮፍ

ጆናታን አሁን ስለ ሞት አይዘግብም። በዚህኛው ጉዞው ካሜራው የሚረግፉ ነፍሶችን አይቀርጽም፣ ብዕሩ አሳዛኝ ቃላትን አይደረድርም። ይልቁንም ለትምህርት የሚመደብ ገንዘብ ከእንግሊዝም የበዛ ነው ይልና 18.7 በመቶ እንደሆነ ገልጾ፣ ኢኮኖሚያዊ እድገቱም 10 በመቶ ነው ብሎ፣ ይህ የእርሶ የግል እቅድ ነው ወይ ይላቸዋል።

ከዚያ በኋላ ነበር ቀደም ሲል የጠቀስናቸው ዩኒቨርሲቲዎችና የትምህርት ተቋማት እንደ አሸን የፈሉት፣ የኢትዮጵያ አርሶአደር አደር ልጆች ትምህርት ቤቶችን ያጥለቀለቁት። ከዚያ በኋላ ነበር ባለ ዲግሪ በየሰፈሩ እንዲበዛ የሆነው። ከዚያ በኋላ ነበር የአንደኛ ደረጃ ትምህርት ለሁሉም የሚሊኒየም ምግብ ሙሉ በሙሉ በኢትዮጵያ የተሳካው። ከዚያ በኋላ ነበር የአርሶ አደርን ኑሮ ለማሻሻል የተማሩ የግብርና የጤና ኤክስቴንሽን ሰራተኞች የተሰራጩት። እዚህ ጋር የጆናታንን ጥያቄና አንሳና መልሱን እናስ ስለምን ትምህርት ቀዳሚ መንግስታዊ አጀንዳ ይሁን አሉ ብሎ ይጠይቃል። ምክንያቱም ሚስቻ ሀገር በኢኮኖሚም ሆነ በፖለቲካና በማህበራዊ መስክ ወደ ላቀ ደረጃ መሸጋገር አለባት ካል የተማረ ያወቀ የሰለጠነ ዜጋ ያስፈልጋል። ትምህርት የዚህ ሁሉ ወሳኝ ቁልፍ ነው። እናም የሆነች ገንዘብ ስናገኝ በቅድሚያ ለትምህርት ተዋል እንላለን። ሌላው ሁሉ ቀጥሎ የሚመጣ ነው። ጆናታን የኢትዮጵያን አርሶ አደር የሚያውቀው በረሃብ ሲሞት እንጂ ለልጁ ደብተር ገዝቶ ትምህርት ቤት ሲልክ አይደለም። እናም ከዚህ ትዝታው ጋር የሚሟገት የሚመስለው እንግሊዛዊው ጋዜጠኛ ለአቶ መለስ አንድ ጥያቄ ሰነዘረ። በአንድ ገጠር ውስጥ አንድ አርሶ አደር ይህ ትምህርት የሚባል ነገር ለእኔ ልጆች ምን ይጠቅማል ብሎ ቢጠይቅዎት ምላሾ ምንድን ነው? መልሴ ከአንድ ያልተማረ አርሷ አደር ይልቅ የተማረ አርሷ አደር የበለጠ ገቢ ያገኛል ማለት ነው። የተማረ አርሷ አደር የተሻለ እድልና ሐሳብ ይኖረዋል። እንዳልተማረው አርሷአደር ስሜተ እስሱና ሆደ ባሻም አይሆንም። የተማረው አርሷአደር ምርቱን ለማሳደግ የሚያስችሉ እውቀቶች አሉት ነው ይህ በቲዮሪ የምናውቀው በተግባር የሚያረጋግጥ ነው ጉዳይ ነው። እዚህ ጋር ስለ ኢትዮጵያ አርሶ አደር ሲነሳ ሌላኛውን ኢትዮጵያዊ ጋዜጠኛ መጥቀስ ያስፈልጋል። ጋዜጠኛው በእርግጥም ጋዜጠኛ ብቻ አልነበረም፣ የተዋጣለት የብዕር ሰውም እንጂ፣ የሥነ ጽሑፍ አድባር እፍ ብላ ነፍስ የዘራችበት ደራሲ ነበር፣ ስብሐት ገብረ እግዚአብሔር። ስብሐት ግንቦት ሀያን እንዴት ትመለከተዋለህ ተብሎ ሲጠየቅ እንደ መጋቢት ሀያ ብሎ መልሷል። ስሜቴ ለሁለቱም አንድ አይነት ነው እንደማለት። መለስን እንዴት ትመለከታችኋለህ ተብሎ ግን አልተጠየቀም። ሆኖም በአንድ ወቅት ለመለስ ዜናዊ የጻፈው ደብዳቤ ራሳቸውን ጠቅላይ ሚኒስትሩን እንዴት እንደሚመለከታቸው ብቻ ሳይሆን ጆናታን ድንቢልቢ ካነሳው ጥያቄና እሳቸው ከመለሱት መልስ ጋር የሚመጋገብ ሐሳብ ያነሳል። በማስታወሻ መጽሐፍ ላይ የሰፈረው ደብዳቤ እንዲህ ይነበባል። ይድረስ ለመለስ ዜናዊ የተላከ ከስብሐት ገብረ እግዚአብሔር ጉዳዩ የግል ደብዳቤ እየላኩልህ ነው። አንተ ጋር ሳይደርስ የሚያነቡት ሰዎች እንደሚኖሩ ገምታለሁ። ማንም ቢያነበው ደስ ይለኛል። እንደሚደርስህ እርግጠኛ ነኝ። እስከ ዛሬ የአገሬን ታሪክ ሳውቅ አንተ ነህ እኔ መሪ። ከሁሉ እኔ የምመርጥህ ምክንያቱስ እኔ እስከ አስር ዓመቴ ባላገር ተወልጄ ስላደግሁ የገበሬውን ስቃይ አውቀዋለሁ። አንተ ግን ሆን ብለህ በፖሊሲም በተግባርም ለገበሬው የቆምክ ስለወንክ የእኔ መሪ አንደኛ አንተ ነህ ይላል። የስብሃት ደብዳቤ በእርግጥም ያቶ መለስ ድሃንና ገበሬን ማዕከል ያደረገው ፖሊሲ በትምህርት ብቻ ግማሽ ሚሊዮኑ የአርሶ አደር ልጅ ዩኒቨርሲቲ 26 ሚሊዮን የሚሆነው ደግሞ ከአንደኛ እስከ አስራ ሁለተኛ እንዲሁም በቴክኒክና ሙያ እንዲማር ያደረገ ስርዓት የፈጠረ ነበር። ጆናታንም ይህንን ሲያነሳ እሱ ኢትዮጵያ በሄደ ጊዜ በአገሪቱ የተማሪዎች ቁጥር 80 በመቶ መጨመሩን ያነሳና በአገሪቱ ውስጥ ያለው የዋጋ ግሽበት አርሶ አደር ልጆቹን ወደ ትምህርት ቤት እንዳይልክ ምክንያት አይሆንም ወይ ሲል ይጠይቃል። ይሆናል። ግን የዋጋ ግሽበት አብዛኛውን ምርቱን ከማሳው ላይ ለሚያገኝ አርሶ አደር እዚህ ግባ የሚባል አይሆንም። እናም ይህ አርሶ አደር ራሱንና ኑረውን በቅጡ እንዲያሸንፍ እንሰራለን። ምክንያቱም የተራበ ልጅ ሊማር ይችላል። ጆናታን የትምህርት ጥራትንና የመማሪያ መሳሪያዎችን አቅርቦት አንስቶ ይጠይቃል። ከተጠያቂው ጋር ስለ መምህራን ይነጋገራሉ። ስለ ካሪክለም ያነሳሉ። ከዚያም የትምህርት ስርዓቶ ምዕራባውያንን እንዲመስል ነው ፍላጎቶ ሲል ያነሳል። ዘመናዊ እንዲሆን ነው ፍላጎቴ ይሉና ይመልሱለታል። ዘመናዊነት ደግሞ ምንድን ነው? ከምዕራባዊነትስ በምን ይለያል ይላቸዋል? ዘመናዊነት ማለት ምዕራባዊነት ማለት አይደለም በማለት ተጠያቂው ይመልሳሉ። ምን ማለቱ ሆነው ሲል ከምዕራቡ ዓለም የተገኘው ጋዜጠኛ ይጠይቃል። ያብራራሉ። ሞደርናይዜሽን ካሪክለም ቲቺንግ ሜቶድስ

እናም ከምዕራባዊነት ይልቅ ዘመናዊነትን እንመርጣለን። ከዚህ በኋላ ጆናታን የሚያነሳው ጥያቄ ዛሬ ላይ ሆነን ስናስበው የተፈራው ደረሰ የሚያስብል ነው። ጋዜጠኛው የመከላከያን በጀት ከትምህርት በጀት ጋር ያነጻጽራል። የኢትዮጵያ ወጣት ታጣቂና ወታደር ሳይሆን ተማሪና ባለ ዲግሪ እንደሆነ የሚፈልግ መንግስት በሶማሊያ ጅሃድ ታውጆበታል፣ ከኤርትራ ጋር እንደተፋጠጠ ነው። ይህ ሁኔታ የሰራዊት ግንባታን ግድላል። ታዲያ እንዴት ታጣጥሙታላችሁ? ጠቅላይ ሚኒስትሩም የመከላከያ በጀታችንን በማስመልከት እጅጉን እንጠነቀቃለን። እድገታችን በጨመረ ቁጥር ለመከላከያ የሚመደበው በጀት እየቀነሰ እንዲሄድ እያደረግ ነው። አሁን ከአጠቃላይ የአገሪቱ ጥቅል ምርት መከላከያ እየተመደበለት ያለው ሁለት በመቶ ብቻ ነው ሲሉት፣ ጋዜጠኛውም እኔ ከዚህ በፊት የማውቃት ኢትዮጵያ ከአጠቃላይ ጥቅል ሀብቷ ስልሳ በመቶውን ለመከላከያ የምትመድብ ነበረች እኮ በሚል ፈገግታ የታጀበ መገረም ትዝታውን ያጋራል።

ይህ የቢቢሲ ጋዜጠኛ እንደገና ወደ ኢትዮጵያ ቢመለስ ዛሬ አንድም ዩኒቨርሲቲ ያልገነባም 10 ቢሊዮን ዶላር የልማት በጀት አጥፌ ዋጋለሁ የሚሉ መሪን ያገኝ ነበር። የመከላከያውን በጀትም 87 በመቶ በአንድ ዓመት ውስጥ ያሳደጉ ሌላ ጠቅላይ ሚኒስትርን ይተዋወቅ ነበር። ጆናታን ድንቢልቢ የተደነቀባቸው ትምህርት ቤቶች ያፈሯቸው ተማሪዎች ዛሬ ጠመንጃ አንግተው ወይ የመንግስት ወታደር ሆነዋል፣ አሊያም መንግስትን እየተቃወሙ እየተዋጉ ናቸው። ለአገር ልማትና እድገት ተብሎ የተማረውን ትውልድ ለጦርነት አገርን ለመለወጥ ተብሎ የተፈራውን ጥሪትም ለውጊያ ያዋሉት የዘንድሮ ገዢዎች፣ እነሱም የግንቦት ሀያ ፍሬ ናቸው። ያልታደለ ትውልድ ያልታደለ አገር ሌላ እልቂት ውስጥ ይገኛል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።